አሰላም አለይኩም ወራህመቱላሂ ወበረካቱ። ከኛ ጋር ሐጅ እየሰሩ ያሉ ሀገራት አባላት አሉ። እነዚህን አንድ በአንድ ላስተዋውቃችሁ ፈልጌ ነው ይህንን ላይቭ የከፈትኩበት ምክንያት። ያው እንግዲህ አንድ በአንድ ላሳያችሁና ተመልከቱ። በመጀመሪያ እዚህ ጋር ትሪኒዳድና ቶባጎ አለ። የሀገሪቱ ህዝብ ብዛት 1 ሺ 368 አንድ ነጥብ 368 ሚሊዮን ነው። አንድ ሚሊዮን ነጥብ 368 ነው። እንግዲህ የሀገሪቷ የቆዳ ስፋት ይሄንን ይመስላል። የሀገሪቷ ባንዲራ ይሄንን ይመስላል። የሀገሪቷ ምልክት ዓለም ካርታ ላይ እንደዚህ ነው ማለት ኦኬ። ሌላው ከኛ ጋር የተሳተፉ የደቡብ አፍሪካ ሞዛምቢክ ነው። ይሄ የሞዛምቢክ ባንዲራ ነው። እናም ሞዛምቢኮች 33 ሚሊዮን 640 ምናምን 64000 ገደማ ናቸው። የሀገሪቷ የቆዳ ስፋት ይሄን ያክል ያደርሳል። አፍሪካ ላይ ደግሞ ቦታዋ ይሄንን ይመስላል። ከሞዛምቢክ ነው ማለት ነው። እንግዲህ ሀገሪቱን ብቻ ላስተዋውቃችሁ፣ የቆዳ ስፋቱ ምናምን ይቅርና ይሄ ጀምሁሪት ኢስቶኒያ ነው። ኢስቶኒያ ሪፐብሊክ ኦፍ ኢስቶኒያ ማለት ነው። ከዛ ሌሎች ደግሞ እዚህ ጋር ጃፓን አለ። አንድ ቪዲዮ ለከቀላችኋለሁ በዚህ ዙሪያ ጃፓናዊ ከኛ ጋር የነበረ ከኔ ጋር አንድ አጫጭ ቪዲዮ ሰው የተወወቀ ቪዲዮ ሰርቻለሁ። እዚህ ጋር ደግሞ ጣጂክስታን አለ የኤዥያ ሀገር ነው። እዚህ ጋር ደግሞ አፍጋኒስታን አለ ሁላችሁም የምታውቁት ሀገር ነው። የአፍጋኒስታን ምናልባት ባንዲራውን አላገኙትም ወይ ደግሞ እንዴት እንዳልወጣ አላውቅም። እዚህ ጋር በመቀጠል ኢኳዶር አለ የደቡብ አፍሪካ የደቡብ አሜሪካ ሀገር ነው። ከነሱም ከኛ ጋር ያሉ አሉ። እዚህ ጋር ደግሞ ካምቦዲያ አለ ካምቦዲያ የካምቦዲያ አለ። እዚህ ጋር ደግሞ የማልዲቭ አይዝላንድ ኦፍ ማልዲቭ አለ። ኦኬ፣ እዚህ ጋር ደግሞ ቶሆሊያ ይላል። ቶሆሊያ ደግሞ አለ፣ ቶሆሊያ የሚባል ሀገር እኔ እንግዲህ መጀመሪያ ስሰማ ነው። የት ነው ያለው ይሁን ባካችሁ? ጋና ኦ፣ የአፍሪካ ቶጎ ነው፣ ቶሆሊያ ሳይሆን ቶጎ ነው። ቶጎ የታወቀ ሀገር ነው። ይሄው የአፍሪካ ሀገር ቶጎ ነው። እንግዲህ ታውቁታላችሁ ብዬ ተስፋ አደርጋለሁ። ኦኬ አፍተ ከዛም ኢስቶኒያ ኦኬ ኢስዋቲኒ እስዋቲኒ፣ በጣም ይቅርታ፣ ኢስዋቲኒ ነው። ኢስዋቲኒ ደግሞ እዚህ ጋር እንደምትመለከቱት የምታዩት ሀገር ነው። ኢንሻአላሁ ተዓላ ከዛ በኋላ በመቀጠል ደግሞ እዚህ ጋር ካዛክስታን አለ። ካዛክስታን ሀገር ነው። 20 ሚሊዮን ሰው ገደማ አላቸው። ኦኬ እዚህ ጋር ደግሞ ታንዛኒያ አለ። የአፍሪካ ሀገር ነው ታውቁታላችሁ፣ የአፍሪካ ሀገር ነው ታንዛኒያ። እነዚህ ሁሉ ከኛ ጋር አሉ ማለት ነው። ቢያንስ አንድ ሰው አለ ከነዚህ ሀገራት ውስጥ። እዚህ ጋር ፖርቱጋል አለ። ቢያንስ አንድ የፖርቱጋል ዜጋ እዚህ ጋር ከኛ ጋር ሐጅ አድርገዋል። ቢያንስ ነው እንግዲህ ቁጥራቸውን አላውቅም። እዚህ ጋር የፈረንሳይ ፈረንሳይ ሀገር አለ። እዚህ ጋር አዘርቤጃን አለ። ኦኬ ከኛ ጋር ሐጅ አድርገዋል። እዚህ ጋር ደግሞ ኢጣሊያ አለች። ኢጣሊያም ከኛ እዚጋ ጁዙር ቀመር ኮሞሮስ ይዝላንድስ ኮሞሮስ የሚባለ ጁዙር ቀመር የሚባለው ነው። እዚህ ጋር ቅርግዝስታን አለ ይሄም የኤዥያ ሀገር ነው የኤዥያ ሀገር ነው። እዚህ ጋር ደግሞ ፔሩ አለች ፔሩ የደቡብ አሜሪካው ሀገር ነው። እዚ ጋር ሩሲያ ራሽያ አለች ራሽያ እንደገና ደግሞ እዚ ጋር ኮንጎ ዲሞክራቲያ ዲሞክራቲክ ኮንጎ አለች። በርካታ ሀገሮች ናቸው እንግዲህ አንዳንዶቹ ተነስተዋል እኔ አልደረስኩባቸውም። ዚጋ ጊኒ ቢሳው አለ። ከኛ ጋር አሁን ለምሳሌ ፎቶ የተነሱት እነዛ ማን ለምሳሌ አይቨሪ ኮስት አለ፣ ሌሎች ሌሎች እና ቻይናዎች አሉ፣ ኢትዮጵያውኖች አሉ፣ የመሳሰሉት ኢንሻአላህ። ይሄን ያልካየን ይበቃል። ጀዛኩም ላ ኸይረን ወባረከላሁ ፊኩም።